አማራ የጋ ነው። ጨቁኖ ረግጦ ሌላውን የገዛው እንዳውም አማራ ባለውለታ ነው። ምክንያቱም በላሊበላ ላይም ላሊበላን ረድቶታል እንዲነግስ በዚህም ላይም ይኩኖ አምላክን በአቡነ ተክለ ሃይማኖት በሃይማኖት መጥተው አማራን ለምነው ኦሮሞዎችም ነበሩ ትንሽ በብዛት ግን ሰባ አምስት በመቶ አማሮችን ለምነው ነው ይሄንን የሰለሞን ዘርነኝ የሚለውን በእናቶ ኦሮሞ የሆነውን ይኩኖ አምላክን ያነገሱት አማሮች ናቸው። በዚህም ምክንያት ወሮታውን እሱም እንደ አፄ ላሊበላ በቋንቋ ብቻ ነው የከፈለው። ምንድነው ያለው? እኔ ቤተ መንግስት ውስጥ የሚገባ ማንኛውም ሰው አማርኛ መናገር አለበት አለ። አማርኛ ካልተናገረ ግን በፍጹም እኔ ቤተ መንግስት ውስጥ አይገባም አልፈቅድለትም አለ። ሌላ ደግሞ ምን አደረገ መሰለ? ቋንቋውን በየሚሊታሪ ቋንቋው፣ የውትድርና ቋንቋው በግዕዝ የነበረውን በአማርኛ አረገላቸው። ደጅ አዝማች፣ ቀኝ አዝማች ምናምን የሚለውን እዚህ ላይ ያለ መጽሐፌ ላይ ያስቀመጥኩበት ቦታ አለ። ያንም የሚያሳይ ዝርዝር አለ። በፊት በግዕዝ የነበረው በአማርኛ እንደተደረገ እና አወጀ። የመንግስቱ ቋንቋ አማርኛ ነው ብሎ በይፋ አወጀ። ከሱ በኋላ የነገሱትም የእሱ ልጆች በአማርኛ መሆን አለበት አሉ። ስለዚህ አማርኛ ብቻ ቋንቋቸው ሆነላቸው። የገዛው አማርኛ ቋንቋ ነው ማለት ይችላል። የገዛው በአማርኛ ነው የገዛው። አየው ከአማራ ይልቅ በስሮ መንግስት ቋንቋው እንጂ ቋንቋው የገዛው መንግስት አልገዛም። የአማራ ቋንቋ እንደ ገዢ ገዛ ከተባለ እሱ ነው እንጂ በተረፈ አማሮች ለኢትዮጵያ የዋሉትን ውለታ ማንም የመለሰላቸው የለም። እጅግ ከፍተ የኢትዮጵያ ስለ እውነት ከሆነ የምንነጋገረው የኢትዮጵያ ነፃነት ያስጠበቁ ኢትዮጵያን በብዙ አቅጣጫ በስልጣኔ የመሩ ከቅኔ የቋንቋ ውበት፣ ብዙ ትርጉም ያለው ቋንቋ፣ ሰምና ወርቅ ያለው ውብ ቋንቋ በውትድርና ሳይንስ ብትፈልግ፣ በስነ ጽሁፍ፣ በድርሰ በፍልስፍና በብዙ ተቆጥሮ አያልቅም። በምግብ አሰራር ጥበብ፣ በስንት ነገር አርገው የኢትዮጵያም ደግሞ ዘውድ እንዲጸና ሃይማኖታቸውንም እንዲጠበቅ የተዋህዶ ሃይማኖትን አርገው በብዙ ነገር በኪነ ጥበብ አበርክተው ለዛ ሁሉ እነሱ እንደ ገዥና እንደ ጨቋኝ ታይተው ባላደረጉት ነገር ጠላት ተደርገው ተፈርጀው ይኖሩ ነበር። እነሱ አሁን እውነት ገዝተው ረግጠው ቢሆን አሁን አማራ አካባቢ ሄዳል፣ እንዴት ደሃ እንደሆኑ እንዴት ይደህያሉ። እንደዚህ ይደህዩ ነበር? ማንስ እየተነሳ ለምን ይጨፈጭፋቸዋል? አሁን ይጨፈ ምን የሚከላከልክላቸው እንኳን ሳያገኙ እናውቃለን። ባለፉት ዓመታት ውስጥ እንዴት እየተገደሉ እየተፈነቀሉ ባለሙት አገር በሞቱለት በተዋደቁለት አገር ከኢትዮጵያ አይደለም ግብፅ እንዳልኩ ግብፅ ድረስ ኢራቅ ድረስ ሄደው ይሄው አክሱማይት የግብፅ ፈርዖን የነበረው ካደገና የኢትዮጵያ ንጉሰ ነገስት ከሆነ በኋላ ጦረኞ ጎበዝ መሆናቸውን ስላወቀ ሪብላ የተባለች ልጁን ለናቡከደነጾር ባቢሎን ሲድር ወይም የዛሬ ኢራቅ 350 ሺህ እንደገና ሰራዊት የአማራ አስከትሎ ሄደው እዛ አማራ የሚል ከተማ አቋቁሞ አሁንም ድረስ ገብተ ማየት ትችላለህ። አማራ ኢራቅ ብትል ትችላለህ። ሺአይቶች የዛሬ 8 ዓመት ያዙት ያን ከተማ፣ ግን አሁንም አለ አማራ ይላል፣ ተመልከት። እና አማራ አሻራውን እዛም ጥሏል። የመን ላይ አረቢያ ሁሉ ቦታ ገባ። ለምንድን ነው ይሄን ያደርጉት? የኢትዮጵያን ሀገሬ ብለው ዳር ድንበሩን ለማስከበር ነው። ይሄን ሁሉ የሰሩት ለኢትዮጵያ ዛሬ እኛ በነፃነት ያለነው እነሱ ባረጉት ተጋድሎ ነው ማለት እርግጥ፣ ከሌሎቹም ኢትዮጵያውያን ጋር ተደምረዋል። ግን በዋነኝነት ከሌላ ሙያቸው በተጨማሪ በውትድርና ሙያ በጣም ስለተሰማሩና ጀግኖች ተዋጊ ስለሆኑ በሁሉም ባድዋም ከሌሎቹ ጋር ተሰልፈው ግንባር ቀደም ተዋግተዋል። በእንደዚሁም ማይጨውም ጦርነት ተዋግተዋል። የድሮዎቹንም ዳር ድንበር ያውጣክሽ እና ስለዚህ ለዚህ ሁሉ መከበርና መበልጸግ ሲገባቸው ግን አጉል ነው የሆኑት። ለምን ብትለይ አንድ ጠላት ያስፈልግ ነበር ለማስተባበር በተለይ በአሁን የነፃ አውጪ የተባሉትን ሁሉ ባለፉት 50 ዓመታት የተከሰቱትንና በተማሪም ንቅናቄ በስህተት እንደነ ዋለልኝ መኮንን አይነቶቹ አማራው እንደ ጠላት አድርጎ የአማራ ባህል ነው የሚጨቁን ወይም ሌላው ላይ የሚጫን ምናምን የሚል ነገር ስላቀረቡና ያ ተደማምሮ አንድ የጋራ ጠላትም ስለሚያስፈልግ አማራው ፍርዶበት እንደ ጠላት ሌሎቹን አስተባባሪ ጠላት ሆነ። አለበለዚያ አማራው ጠላት ባይሆን ሌሎቹን ሁሉ የነጻ አውጪ ነን የሚሉትን አንድ የሚያረጋቸው ኃይል ምንም የለም። ስለዚህ ያ ጭዳ ሆነ አማራው ማለት ነው። አማራ የሚለው ለፖለቲካ ጥቅም ነው ያለው። ለፖለቲካ ጭዳ ሆነ። ይሄ ሆኖ ነው እና እንዲያው ሌላው በፊት ስልጣን ይዘዋል። በጣም ሁሉ ከተባለም እንኳን እሺ፣ 50 አመት አለፈ፣ አይደለም 40 አመት ደርግ መጥቶ በዚሁ በተማሪ ከተማሪ ንቅናቄ የሰማውን ከተማሪዎች ምሁራን አፍ የሰማውን ወታደሩም አማራ ጨቋኝ ነው ምናምን ብሎ ተገልለዋል አማሮች፣ አይደለም እንዴ? ከስልጣን ከዛ በኋላ እንዳውም የኦሮሞ ጄኔራል ምናምን፣ ራሱ መንግስቱ ኃይለ ማርያምም ባባቱ በኩል ኦሮሞነት አለበት። እነተፈሪ በንቲም ነበሩ። የጄኔራሎቹ ተቆጥረው አልኩም የኦሮሞ ስንት በስልጣን ላይ የነበሩት እና ኦሮሞ ነው የበለጠ ከአማራ የበለጠ ጥቅም ያገኘ በኢትዮጵያ ውስጥ፣ እውነቱን እንነጋገር ከፈለግን የኦሮሞ ሰፊው ህዝብ ባይሆንም እንኳ በመሪ ደረጃ ላይ ስናይ ከጥንት ጀምሮ ከነ ኢኮኖሚ አምላክ ጀምሮ ኦሮሞ ስልጣን ላይ ወጥቷል። የኦሮሞ ዝርያዎች ኢትዮጵያን በሰባት መቶ ዓመታት ገዝተዋል ማለት ይችላል፣ በሸዋ ላይ እና ይህንን ግን ሊገነዘበው አልቻሉም፣ ወጣቶቹ ተራማጆች ከየሁሉም ብሔሮች ያሉት እና አማራውን እንትን አደረጉት እና አሁን በ50 እሺ፣ የድሮ ይሁን ይባል፣ ባለፈው 45 ዓመታት ምን ስልጣን ይዟል አማራው? መጀመሪያ ደርግ መጣ አማራ እሱም ተላት ነው አለ ከተማሪያ አፍሰምቶ ከዛ በኋላ ደግሞ ኢህአዴግ መንግስት በተቋቋመውም አማራው እንደዛ እየተገለለ እየተባረረ እየተሰደደ ነው የኖረው። የጋ ነው ታዲያ አሁን እየጨቆነው ምን ያለው እና ይሄ ትልቅ ስህተት ነው። ስለዚህ ያሳዝናል። የአማራው ዕጣ ፈንታ ግን ከአሁን ወዲያ ቢታረም መልካም ነው ብዬ አስባለሁ። እኔ ስለ እውነት ለመናገር ነው ገባ እጂ ኦሮሞ እውነቴ ለማድላት ለአማሮች የተለየ ተቆርቋሪ ለመሆን አይደለም፣ ግን እውነትን ለመናገር ግዴታ ስላለብኝ በኢትዮጵያዊነቴ ሆነ በሰብአዊነቴ። ለዚህ ነው ይህን እውነቱን ለመናገር የፈለ